ጸሎተ ሐሙስ ኢየሱስ ክርስቶስ ትህትናን ያስተማረበት በመሆኑ አስተምህሮውን ልንተገብር ይገባል ሲሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች ተናገሩ። ሁሉም የእምነቱ ተከታዮች መታዘዝና ትህትናን መገለጫቸው ሊያደርጉ ይገባልም ተብሏል። ብርቱካን ማሞ ተጨማሪ ያላት የአብይ ጾም የመጨረሻ ሳምንት ሰሞነ ህማማት በመባል ይታወቃል። እያንዳንዱ እለታትም የየራሳቸው ትርጓሜ አላቸው። የምንገኝባት የጸሎተ ሐሙስም በርካታ ስያሜዎች አሏት። እያንዳንዱ በሃይማኖታዊ ስርዓት የሚከወንባትም እንደሆነች ነው የሃይማኖት አባቶች የሚናገሩት። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብጹ አቡነ ቀለሜንጦስ ዝቅ ብለው የምእመናንን እና የሃይማኖት አባቶችን እግር አጥበዋል። ይህም የራሱ ስርዓት አለው ብለሆናል የሀገረ ስብከቱ ስራ አስኪያጅ መጋቢ ሐዲስ ነቃ ጥበብ አባቡ ይህ ጸሎት ሐሙስ የምስጢር ቀን፣ የሀዲስ ኪዳን ሐሙስ፣ ህጽበተ እግር የተፈጸመበት ትህትናው የተገለጠበት የትህትና ቀን፣ የጸሎት ቀን ነው ብለን መውሰድ እንችላለን። ከነዚህ ድርብርብ ምስጢራት የተነሳ የኢትዮጵያ እናቶቻችን አባቶቻችን በአባባልም ሲናገሩ ሐሙስ የቀን ቅዱስ ብለው ይናገራሉ ያስተምራሉ ማለት ነው። በምንገኝበት በደብረ ብርሃን ቅድስት ሥላሴ ቤተክርስቲያንም በእለቱ በርካታ ሃይማኖታዊ ስርዓቶች ተከውነዋል። እያንዳንዱ ስርዓትም ሃይማኖታዊ ይዘት እንዳለው መጋቢያ አዲስ ነቃ ጥበብ አባቡ ነግረውናል። አንዱ ህጽበተ እግር ነው፣ ሌላው ስርዓተ ቅዳሴ ይፈጸማል። በስርዓተ ቅዳሴ የምንገለገልባቸው የመገልገያ ቤተ መቅደስ እቃዎች ከእስከ ዛሬው ይለያሉ። ለምሳሌ ቃጭል አንጠቀምም። በቃጭል ፈንታ ጸናጽልን በውስጡ ልዩ ልዩ ምስጢራቶች ልዩነት አላቸው። ዞሮ ግን ቅዳሴ ይፈጸማል። ቅዳሴውም ከተፈጸመ በኋላ ህዝበ ክርስቲያን ያው ስጋ ወደሙን ለመቀበል ንስሐ የገቡ የተዘጋጁ ስጋ ወደሙን ይቀበላሉ ማለት ነው። ብዙ ትርጓሜ እና ሚስጢር በያዘቹ በጸሎት ሙስ እለት ነው የምንገኘው። እዚህ ቅድስላሴ ቤተ ክርስቲያን በርከት ያሉ ምእመን የተለያዩ ሃይማኖታዊ ስርዓቶችን እየከወኑ ተመልክተናል። የተለየ ችለትና ታው እግዚአብሔር መስገን ለዚህ ያደረሰ ዛሬ ንፍሮ ይከከላል፣ ጉልባን ዳቦ ይጋገራል፣ ጠላይት ይቀርባል። እንግዲህ ባለው ነገር እንደሰታለን። ከቅዳሴ በኋላ በዚህ ኢየሱስ ክርስቶስ ትልቅ ሚስጥርን ለቅዱሳን ሐዋርያቱ የነገረበት እንዲሁም ደግሞ አማናዊ የሆነውን የጌታ የራሱን ስጋውና ደሙን እንዲቀበሉ ያደረገበት ታላስ ታላቅ በዓል ነው። ጉልባን ቀቅለን አዘገጃጅተን እንመጣለን። ጠዋት ይህን ክንዋኔ ካዘጋጀን በኋላ አሁን ደግሞ ወደ ቅድስት ቤተ ክርስቲያን መተን የተወሰነ ስግደት ሰግደን ከዛ በኋላ ትርጓም እያዳመጥን ነው አሁን የምንገኘው ማለት ነው። እዛ ቀጥለን ታጢቦ ይጀመራል። ታጢቦ ከተደረገ በኋላ ቅዱስ ቁርባን ይካሄዳል። ይቺ ቀን ልዩ ናት ለኛ ለኦርቶዶክሶች ማለት ነው። የሃይማኖታችን ራስና ሐዋርያ የሆነው ክርስቶስ ካስተማረን አኳያ ትህትናን በህይወታችን እንዲነበብ ልናደርገው የሚገባ ወቅት ነውና በዚህ ቀን ትህትናን ለቤተሰብ፣ ትህትናን ለሰው ልጅ በሙሉ፣ ትህትናን ለሚመለከተው አካል ሁሉ በህይወታችን ገልጠን ልናሳይበት የሚገባ ድንቅ የትህትና ቀን ነው ብለን መውሰድ እንችላለን። በዚህ ቤተ ክርስቲያን የተለያዩ ምእመን ስግደት፣ እንዲሁም ሌሎች ሃይማኖታዊ ስርዓቶችን ይህንን ጸሎት ሲከውኑ ተመልክተናል።